የተቀላጠፈ የትራንስፖርት አገልግሎት የሚሰጡ የታክሲ ተርሚናሎችና ፓርኪንጎች በአዲስ አበባ እየተገነቡ ይገኛሉ። ተርሚናሎቹና ፓርኪንጎቹ ምቹና ዘመናዊ የታክሲ ትራንስፖርት አገልግሎትና የመኪና ማቆሚያ አገልግሎት መስጠት የሚያስችሉ ናቸው። የ የአራት ኪሎ ታክሲ ተርሚናልና ቴዎድሮስ አደባባይ የሚገኘውን የመኪና ማቆሚያ የቃኘችው ቅድስት አባተ ተጨማሪ ልታደርሰን በቀጥታ መስመራችን ላይ ትገኛለች። ቅድስት እንደምናለሽ። በአዲስ አበባ እየተስፋፋ እንደሆነ እናውቃለን። አንቺ በተገኘሽባቸው አካባቢዎች ምን ታዘብሽ? አመሰግናለሁ ወለይኩን፣ አዲስ አበባ የአፍሪካ መዲናነቷን የሚያስመሰክር የተለያዩ የመሰረተ ልማት ዝርጋታዎች ከቅርብ ጊዜ ወዲህ እየተከናወኑላት ይገኛል። ከነዚህ የመሰረተ ልማት ዝርጋታዎች መካከል ደግሞ የትራንስፖርት አገልግሎት አንዱ ነው። በአዲስ አበባ በተለያዩ አካባቢዎች የታክሲ ተርሚናሎችና ፓርኪንጎች እየተገነቡ ይገኛል። እንደሚታወቀው በአዲስ አበባ የሚሰጡ የታክሲ ትራንስፖርቶችና ፓርኪንጎች በመንገድ ላይ በተዘጋጁ የታክሲ ማቆሚያና ፓርኪንጎች አማካኝነት የሚሰጡ ነው። ይሄ ደግሞ የተቀላጠፈ የትራንስፖርት አገልግሎት ላለም እንዲሰጥ ከማድረግ አኳያ የራሱ የሆነ ተጽዕኖ ያለው ከመሆን ባለፈ ለአዲስ አበባ ውበትም የራሱ የሆነ ተጽዕኖ ሲያሳድር የቆየ ነው። እነዚህ የታክሲ ተርሚናሎችና ፓርኪንጎች ደግሞ ይህንን ችግር የሚቀርፉ ናቸው። እኛም በቴዎድሮስ አደባባይ ላይ እየተገነባ የሚገኘውን ፓርኪንግና በአራት ኪሎ የሚገኘውን የታክሲ ተርሚናልና ፓርኪንግን ቅኝት አድርገናል። ከጀርባ ይ የምትመለከቱት የአራት ኪሎ ተርሚናልና ፓርኪንግ አንድ ፕላዛ ያለው ከላይ ጣሪያው ላይ ፕላዛ ያለው ሁለት ቤዝመንቶች ያሉት ነው። ከላይ ባለው ፕላዛ አማካኝነት ሰዎች አረፍ ይላሉ፣ አረፍ ብለው ይዝናናሉ። ከዛ በተጨማሪ ደግሞ የካፌ አገልግሎቶችን ያገኛሉ። ከስር ባሉት ሁለት ቤዝመንቶች አማካኝነት ደግሞ መኪኖች የሚቆሙበት እንዲሁም ደግሞ የታክሲ አገልግሎት የሚሰጥበት ነው። በሁለቱ ቤዝመንቶች አማካኝነት ሰላሳ ስምንት የሚደርሱ ታክሲዎች ይቆማሉ። ከዛ ባለፈ ደግሞ መቶ መኪኖች ፓርክ ማድረግ ይቻላል ማለት ነው። ዘመናዊ የትራንስፖርት አገልግሎት የሚሰጥበት ነው። ይህ የአራት ኪሎ የታክሲ ተርሚናል እና ፓርኪንግ በውስጡ የደህንነት መቆጣጠሪያ ካሜራዎች የተገጠመለት፣ የእሳት አደጋ መከላከያ መሳሪያዎች የተገጠሙለት እንዲሁም ደግሞ በውስጡ ዘመናዊ ሰላማዊ አሰራር ያለው መኪኖች ሲገቡ ሲወጡ ተመዝግበው የሚገቡበት አሰራር ያለው ነው። ከዛ ባለፈ ደግሞ ሰዎች ተገልጋዮች፣ የትራንስፖርት ተገልጋዮች የሚቆሙበት ቆመው የሚጠብቁበት አረፍ ብለው የሚጠብቁበት የራሱ የሆነ ቦታ ያለው ለብቻ ደግሞ የታክሲ አገልግሎትና ፓርኪንግ አገልግሎት የሚሰጥበትም ለብቻው እየተለየ ነው። ከቅርብ ጊዜ ወዲህ ኢትዮጵያ በርካታ የኤሌክትሪክ መኪኖችን እያስገባች ትገኛለች። ለዚህም ደግሞ እዚህ ፓርኪንግ እና የታክሲ ተርሚናል ውስጥ የኤሌክትሪክ ቻርጅ ማድረጊያ አለ። በአንድ ጊዜ ሀያ መኪኖችን ቻርጅ ማድረግ የሚያስችል ነው። ይህ የአራት ኪሎ የታክሲ ተርሚናል ና ፓርኪንግ ከዛ ባለፈም ሊፍት ተገጥሞለታል። ሰዎች በሊፍት አማካኝነት መገልገል የሚችሉ ነው የሚሆነው ዘመናዊ የሆነ አሰራር ያለው ለሰዎች ምቹ የሆነ እንዲሁም ደግሞ አራት ኪሎ ያለውን አራት ኪሎ አካባቢ ያለውን የታክሲ አገልግሎት ዘመናዊ የሚያደርግ ውበቱንም የሚጠብቅ ነው። ከዛ በተጨማሪ ደግሞ ያው ቀደም ሲል እንደገለጽኩት የቴድሮስ አደባባይ ፓርኪንግንም ቅኝት አድርገን ነበረ። ይህ የቴድሮስ አደባባይ ላይ የሚገኘው ፓርኪንግ ሶስት ቤዝመንቶች አሉት። በአንድ ጊዜ አምስት መቶ የሚደርሱ መኪኖችን ማቆም ይችላል። በቴድሮስ አካባቢ ያሉ ያለውን የፓርኪንግ አገልግሎት የተቀላጠፈ የሚያደርግ ነው። ይህ ፓርኪንግ ከላይ ደግሞ እንዲሁ ፕላዛ አለው። በውስጡ ፕላዛው ላይ ደግሞ የካፍቴሪ አገልግሎት፣ የሱቅ አገልግሎት ያለው ነው። ሰዎች የሚዝናኑበት ነው። እንዲሁም ደግሞ ከስርም ፓርኪንግ አገልግሎት ሲሰጥ ኤሌክትሪክ መኪኖች ቻርጅ የሚያደርጉበት የኤሌክትሪክ ቻርጀር አለ። እንደ አራት ኪሎ የታክሲ ተርሚናል እና ፓርኪንግ ሁሉ የደህንነት መቆጣጠሪያ ካሜራዎች የተገጠሙለት የእሳት አደጋ መከላከያ ያለው ነው። በመዲናዋ አዲስ አበባ እየተገነቡ ያሉ የታክሲ ተርሚናሎች እና ፓርኪንጎች የከተማዋን ውበት የሚጨምሩ ዘመናዊ የትራንስፖርት አገልግሎት መስጠት የሚያስችሉ ናቸው። እኛ ቅኝት ያደረግን ቸው ሁለቱ ፕሮጀክቶች በመጠናቀቅ ላይ የሚገኙ ፕሮጀክቶች ናቸው። እነዚህ ፕሮጀክቶች በመዲናዋ ያሉ ፕሮጀክቶች ተጠናቀው ሲያልቁ የከተማዋ ተጨማሪ ውበቶች የሚሆኑ ናቸው ማለት ነው። ያለኝ መረጃ ይህንን ይመስላል። ቅድስት፣ ለመረጃዎች እሺ፣ አመሰግናለሁ።